እዚህ ሁሉ ደግሞ ምክንያት የሚገርማችሁ ነገር የመስፍን ታሪክ ነው። ብዙዎቻችሁ መስፍንን ከሴት ጋር ከተለያየ ነገር ጋር ብቻ እያይዛችሁት መታሰቡት ሰዎች አላችሁ። ያ ፍጹም ውሸት ነው። መስፍን በትውልዱ ላይ የሲሰኝነትን የአውሬውን የጥልቁን ዓለም ዓላማ ይዞ ሲሰራ የነበረ፣ ሴሰኝነትን ለማስፋፋት ትውልዱን በሴሰኝነት ሊበክል ይዞ የመጣ አሁር ያረፈበት ሰው ነበር እና የዚህ ሰው መጥፋት እንግዲህ እጅግ በጣም እንዳስቆጣቸው ጠቋሚ የሆነ ነገር ነበር። በጸበል ቦታ ላይ በዚህች ሴት አማካኝነት ሲነገር የነበረው እንግዲህ፣ ይሄንንም እያንዳንዱ በተደጋጋሚ ስነግራችሁ የነበረ እነዘላለም ዘገየን እነ ሚኪን እነ ልዑልን በተመለከተ ከነዚህ ከሰው ጅቦቹ ዛሬ ጸበል ቦታ ላይ ላይዋ ላይ ያደረው የመናፍስቱ ዓለም አሰራር ገልጦ ከማውራቱ አስቀድሞ እኛ በነበረን የስራ ገጠመኞች ምክንያት በተረዳሁት መልኩ ቀድሜ ባለፉት ክፍሎች ታስታውሳላችሁ፣ ማስጠንቀቂያ ለእነዚህ ወንድሞች አድርሷቸው ከነዚህ ከሰው ጅቦቹ አለቃ የታቀደላቸው ሴራ አለ ሊፈጸምባቸው የታቀደ ሴጣናዊ ሴራ አለ ብዬ በዚች ታችን ላይ አድሮ የነበረው የጅብ የአውሬነት መንፈስ እንግዲህ በነዘላለም ዘላለም ዘገየ ላይ አቅዶት ስለነበረው ነገር በዝርዝር እንግዲህ ቀጣዩ ተነካሽ ቀጣዩ ጥቃት የሚደርስበት ዘላለም እንደሆነ ዘላለም ዘገየ እንደሆነ አጋንንቱ ተናግሯል። ይህንን ሰምቻለሁ እና ያቺ የሰው ጅቦቹ አለቃ እንግዲህ እግዚአብሔር ራሱ እንግዲህ ለሚያምን ሰው የእግዚአብሔርን ታምር አይቶ ሊያመሰግንበት በሚችል መልኩ ነገር ግን በሰውኛ እረዳዋለሁ ብሎ ለሚያስብ ሰው ግን ፍጹም ባልተጠበቀ ፍጹምም ሊሆን በማይችል መልኩ እኛ በብዙ ስንፈልጋት የነበረች ሴት መጨረሻ ላይ ራሷ እንግዲህ እየጮኸች መታለች። የዘላለም ገጠመኝ ነው። እኔ ደግሞ ዘላለም ነኝ። በዚህ ፕሮግራም የዘላለም ገጠመኝ ስንል በስራ ገጠመኝ የገጠሙንን ጉዳዮች በዝርዝር የምናወራበት ዩቱብ ቻናላችን ነው። ለዩቱብ ቻናላችን አዲስ የሆናችሁ ቤተሰቦች ካላችሁን ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑን። አሳብ አስተያየቶቻችሁንም በኮመንት መስጫ ላይ ብታስቀምጡልን የሚደርሰን የሚሆነው እንግዲህ። ውድ ቤተሰቦች፣ ትንሽ ከከተማ ወጣ ብዬ እንዳለሁኝ በተደጋጋሚ ወደ እናንተ ባደረስኳቸው ቪዲዮዎች ነግራችኋለሁኝ። እንግዲህ ዛሬ የዚህ ጊዜ ያለሁበት ቦታ የገጠረው አካባቢ የመጨረሻ ቪዲዮ እንደሆነ የማምንበትን ቪዲዮ ነው ወደ እናንተ እያደረስኩኝ ያለሁት። እንዳልኳችሁ ለዚህ ዩቲብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉን፣ ቤተሰብ ሆኑን። የብዙ ሐሳቦችን፣ አስተያየቶችን፣ ምንማማርባቸውን ጉዳዮችን ስለምናነሳ ይጠቅማችኋል ብዬ ተስፋ አድርጋለሁኝ። እንግዲህ በመላው ዓለም የምትገኘው ኢትዮጵያና ኤርትራውያን በተለያየ መልኩ ስለ እኔ ያላቸውን ሀሳብ ስለ እኔ የተሰማቸውን ጥያቄዎች ሁሉ ስታደርሱኝ ነበረ። ምን ያህል የሆናችሁ ሰዎች ከጎድኔ እንዳላችሁ የሚያየውበት አጋጣሚ ነበር የነበረው። እንግዲህ በባለፈው እንደነገርኳችሁ ታስታውሳላችሁ። ያቺ የሰው ጅቦቹ አለቃ እንግዲህ እግዚአብሔር ራሱ እንግዲህ ለሚያምን ሰው የእግዚአብሔርን ታምር አይቶ ሊያመሰግንበት በሚችል መልኩ ነገር ግን በሰውኛ እረዳዋለሁ ብሎ ለሚያስብ ሰው ግን ፍጹም ባልተጠበቀ ፍጹምም ሊሆን በማይችል መልኩ እኛ በብዙ ስንፈልጋት የነበረች ሴት መጨረሻ ላይ ራሷ እንግዲህ እየጮኸች መታለች ያማጋንንት ስጋዋን በስጋዋ አድሮ ይጠቀምባት የነበረው አጋንንትም ራሱን ገልጧል። እንግዲህ ስለዛም ደግሞ እግዚአብሔርን እንድታመሰግኑ ቪዲዮ መስራቴን ታስታውሳላችሁ። ዛሬ ደግሞ በተደጋጋሚ ስነግራችሁ የነበረ እነዘላለም ዘገየን፣ እነሚኪን፣ እነልኡልን በተመለከተ ከነዚህ ከሰው ጅቦቹ ዛሬ ጸበል ቦታ ላይ ላይዋ ላይ ያደረው የመንፈስ የመናፍስቷ አለም አሰራር ገልጦ ከማውራቱ አስቀድሞ እኛ በነበረን የስራ ገጠመኞች ምክንያት በተረዳሁት መልኩ ቀድሜ ባለፉት ክፍሎች ታስታውሳላችሁ፣ ማስጠንቀቂያ ለእነዚህ ወንድሞች ያድርሷቸው ከነዚህ ከዘውጅቦቹ አለቃ የታቀደላቸው ሴራ አለ ሊፈጸምባቸው የታቀደ ሴጣናዊ ሴራ አለ ብዬ አስቀድሜ የነግራችሁ ነበረ። እንግዲህ ይህንን የሚያረጋግጥ ነገር እንግዲህ ዛሬ ከቦታው ሰምቻ አለሁኝ በዚች ታችን ላይ አድሮ የነበረው የጅብ የአውሬነት መንፈስ እንግዲህ በነዘላለም ዘገየ ላይ አቅዶት ስለነበረው ነገር በዝርዝር እንግዲህ ቀጣዩ ተነካሽ ቀጣዩ ጥቃት የሚደርስበት ዘላለም እንደሆነ ዘላለም ዘገየ እንደሆነ አጋንንቱ ተናግሯል። ይህንን ሰምቻለሁ እና ስለዚህም እንግዲህ ይሄ ከሽፏል። ሜኪ ላይ እነ ልኡል ላይ ታስቦ የነበረው በእነዚህ በሰው ጅቦች እንግዲህ። የዚህ ሁሉ ደግሞ ምክንያት የሚገርማችሁ ነገር የመስፍን ታሪክ ነው። ብዙዎቻችሁ መስፍንን ከሴት ጋር ከተለያየ ነገር ጋር ብቻ አያይዛችሁት መታስቡት ሰዎች አላችሁ። ያ ፍጹም ውሸት ነው። መስፍን በትውልዱ ላይ የሲሰኝነትን የአውሬውን የጥልቁን ዓለም ዓላማ ይዞ ሲሰራ የነበረ ሴሰኝነትን ለማስፋፋት ትውልዱን በሴሰኝነት ሊበክል ይዞ የመጣ አውሬ ያረፈበት ሰው ነበር እና የዚህ ሰው መጥፋት እንግዲህ እጅግ በጣም እንዳስቆጣቸው ጠቋሚ የሆነ ነገር ነበር። በጸበል ቦታ ላይ በዚች ሴት አማካኝነት ሲነገር የነበረው እንግዲህ ይሄንንም እያንዳንዱን ነገር እንግዲህ እየመጣው የምነግራችሁ ጭንቀቴም ላይ አብራችሁ ስለነበራችሁ ከኔው ጋር አዝናችሁም ስለነበረ ምክንያቱም የሰማቸውን እያንዳንዱ ነገር መጥቼ የምነግራችሁም ከዛ አንጻር እንደሆነ እንድትረዱኝ እፈልጋለሁ። የሚነገሩና የማይነገሩ ነገሮችን ሳላይ ቀርቼ እንዳልሆነ እንድታውቁ ስለምፈልግ ነው። ስለዚህ የመስፍን ጉዳይ የመስፍን ኬዝ በነ ልዑል ላይ በነ ዘላለም ዘገየ ላይ በነ ሚኪ ላይ ጥርስ አስነክሶባቸዋል ማለት ነው፣ በነዚህ በጥልቁ ሰዎች ማለት ነው። ስለዚህ በዚህ ምክንያት ነበር ሊበቀሏቸው የፈለጉት። ቃል በቃል ዘላለም ዘገየ ቀጣይ ተነካሽ እንደነበረም ተናግረዋል። እንግዲህ እግዚአብሔር ይሄንን ሴራ የተከሸፈው እግዚአብሔር ነው። ስለዛም ደግሞ ሁላችሁም በየእምነታችሁ ፈጣሪያችሁን እንድታመሰግኑ የከሸፈውንም የአጋንንቱን ሴራ ልነግራችሁ ነው ዛሬ መገኘቴ። እንግዲህ ስለሰማችሁኝ የእውነት እጅግ አድርጌ አመሰግናለሁ። ቻናላችንም ደግሞ እያደገ ነው፣ እግዚአብሔር ይመስገን። ብዙ ሰዎች ለማዘጋት ጥረት ቢያደርጉም ሀቁ ስለተገለጠባቸው ያጋንንቱ ዓለም ሰዎች ሊያዘጉት ጥረት ቢያደርጉም እግዚአብሔር እየረዳን ይኸው ዛሬ ላይ ደርሰናል። ይህንንም ቪዲዮ እንግዲህ በብዛት ሼር አድርጋችሁት ሰብስክራይቡን ከፍ እናድርገው እናሳድገው እና ስራችንም ላይ እንጠነክራለን። እንደነገርኳቸው እንግዲህ ከዚህ በኋላ ወደ ከተማ ነው መመጣው መጣለሁኝ ወደ ምወደው ወደ ናፈኩት ስራ መመለሳለሁኝ። በዚህ አስቸጋሪ ም ጊዜ ደግሞ አብራችሁኝ የነበራችሁ ይህንን የፈተና ወቅት እንዳልፈው ከጎን የሆናችሁ አጠገብ ያላችሁ ያህል እስኪ ሰማኝ ድረስ ምክራችሁን ሰጡኝ ስለነበራችሁ ወንድም እህቶቼ፣ በመላው ዓለም የምትገኙ ኢትዮጵያና ኤርትራውያን እጅግ አድርጌ አመሰግናለሁኝ። እንዳልኳችሁ ወደ ከተማ መጥቼ ደግሞ እስካገኛችሁ ጓጎች አለሁኝ። ስለ ሁሉ እግዚአብሔር እንኛም እናመሰግናለን። እናንተም እግዚአብሔር እናመስግኑልኝ። ቸር ቆዩ።